አንድ ተስፋ ነው ያለን ወደ እርሱ ለሸሸን ለኛ። አንድ ተስፋ ነው ያለን ምንም መሄጃ ለሌለ ለኛ ወደ እርሱ ለሸሸን። ከማን ነው የሸሸው? ከዓለም፣ ከሰይጣን ከሚጓጓ ከላክብርህ ከሚልህ እኮ ነው የምትሸሸው። ከኢየሱስ ውጭ ክብር የለም። ፈሪሳውያን ድሮ ሲያስተምሯቸው ሌሊት ሌሊት ባህር ላይ አጋንንቶች ይመጣሉ የሚል ትምህርት አስተምረዋል። በጌታ ሳይሆኑ የሰሙት ትምህርት ትዝ አላቸው እንሄዳለን ሌላ ተስፋ የለን። ዘግታ አንፈልግም፣ ፐርሰና እኔ አልፈልግም፣ አልፈልግም። መሬት ላይ ምን ታረገዋለህ? ብራዘር፣ አይዞ ሚል ሰው የራሱ አይዞ ሚል ያስፈልገዋል። አብርሃም እግዚአብሔርን አመነ። ሌሊት እኮ ነው ያመነው። በሕልሙ ሙሉ ነው የሚያምነው። እማያቅ ማወቃደ የሚያሰቃየ ነፍሳችን ነው። መልህቅ አላት። ኢየሱስ ጋር ይዞናል። የኔ ናቸው ይላል ሰይጣን ዓለምን ሲበጠብጥ፣ አይበጠብጥም። አንተ የጌታ ነው ይላል፣ ያውቀዋል። የማንንም መርከብ ሲሰባብር ያንተን አይነካውም። መርከባችን ኢየሱስ ነው። እነዚህ ሶስት ሀሳቦች አሉ። እምነት፣ ቀጥሎ ትግስት፣ ፐርሰቨራንስ፣ ሎንግ ሰፈሪንግ። ፐርሰቨራንስ በጣም ከኢንዱራንስ ጋር ትግስት፣ ከጽናት ጋር ይያያዛል። ታግሻለሁ የሚባለው በጽናት ነው እንጂ ዛሬ የተነገረው ነገር እየታገስኩ ነው አይባልም። አመታት አብርሃም 25 አመት ታግሷል፣ ተፈትኗል። ስለዚህ የተስፋውን ቃል ወረሰ። ኢንሄሪታንስ አለ። ወንድማችን ሐዋርያው ቅዱስ ዮሐንስ ምንድነው ያለው? ከእናንተ ጋር አብሬ ይካፈላለሁ አለ። ምንድነው የምትካፈሉ አሉት? መከራውን፣ ትዕግስቱንና መንግስቱን በመከራና በመንግስት ማል ትዕግስታል። በመከራ ይጸና፣ በመንግስት ይካፈላል። ሰው በጣም ሲበስል ነው የሚጠፋው። በጣም ብዙ ሲሸከም ይጠፋል። ማቹር ሲያደርግ በጣም ይጠፋ። ማሳየት የሚፈልገው ሌላ ነገር አለው። ራሱን አያሳይም። በጣም ስትበስሉ ማሳየት የምትፈልጉት ሌላ ነገር ይኖራችኋል። ብዙ ስለ ስለራሳችሁ ብዙ አትጨነቁ። ሁለት ነገሮች አሉ የሚለው ሁለት ነው። አንደኛው የተስፋ ቃል ነው የተነገር የተስፋ ቃል አለ ሁለተኛው ደግሞ መሃላ አለ እግዚአብሔር መሃላ አያስፈልገውም ነበረ እግዚአብሔር የታመነ አምላክ ነው መሃላ የሚያስፈልገው በቃሉ ለማይታመን ነው በቃሉ ለማይታመን ነው እግዚአብሔር ግን በቃሉ የታመነ አምላክ ስለሆነ መሃላ ብዙ አያስፈልገውም እግዚአብሔር ግን ኦትስ ይሄ መሀላ በሰው አውድ ወርዶ እግዚአብሔር ከሰው ልጆች ጋር የተናገረውን ቃል እንደሚፈጽም እንደማይሽረው እንደማይለወጥ እንደማይናወጥ የጸና እንደሆነ ለማስረገጥ እግዚአብሔር መሐላ ማረግ ፈለገ ይላል እና መሐላ አረገ ይላል። እግዚአብሔር ለአብርሃም በስሙ ማለ አደለም፣ ይላው አብርሃምና እግዚአብሔር ተማምለው አደለም? ተማምለው አደለም? እግዚአብሔር ብቻውን ነው አደለም? ማለው ለባሬ ለወዳጄ ለአብርሃም የተናገርኩትን በሙሉ እንደማደርግለት ዛሬ በስሜ እምላለሁ አለ። አብርሃም እግዚአብሔርን ማልልኝ እስቲ አላለው። እግዚአብሔር ራሱ ነው የማለው በስሙ ከእሱ የሚበልጥ ስለሌለ በገዛ ስሙ። እኔ በእግዚአብሔር ስም ልምል እችላለሁ። እግዚአብሔር ግን ከእሱ የሚበልጥ ስለሌለ በስሙ ማለ። ዘፍጥረት ሃያ ሁለት ላይ ለብቻው ነው የማለው። ለሁለት ግን ተማመለው ያውቃሉ፣ ኪዳን አድርገው ዘፍጥረት 15 ላይ መጣና አብርሃም ትንሽ ተቸገረ። እንደምታውቁት እሰጥሃለሁ እሰጥሃለሁ እሰጥሃለሁ እያለ ትንሽ ዘገየበት እና አብርሃም ተቸገረ በጣም መሆን በኋላ ላይ መሆን የሚችለውን በሙሉ ወደፊት አምጥተ ከፊት መሆን ያለበትን ወደኋላ ጎትተት ክብኝ ብሎ ተቸገረና ቀኑ ሙሉ ስራ ፈቶ ነው የሚውለው። እግዚአብሔር ተናግሮኛል ብሎ ቁጭ ብሎ ነው የሚውለው። ሌሊት ሌሊትም ሳራ አያስተኝ ሲተክዝ ነው የሚያድረው። እግዚአብሔር ብሎ ነበር። ይሄ እግዚአብሔር ደግሞ ከብቱን አበዛው፣ ባሪያ በባሪያ አረገኝ፣ በጣም ባረከኝ፣ አገር ሰጠኝ፣ ርስት ሰጠኝ፣ ልጅ አልሰጥ ሲል እግዚአብሔር መጣና ሌሊት በራእይ ለአብርሃም ተገለጠለት ይላል። ሌሊት አብርሃም አለ አቤት አለ። በቤት ያለው የደማስቆ ሰው ኤሌዘር አይወርስም፣ አይዞ አትፍራ አለውና እኔ ለአንተ ጋሻህ ነኝ ብሎት ዋጋ ሲተመናው እኔ አደለ የተናገርኩት፣ አው በእኔ መጠን ነው፣ ታላቅ ዋጋ እኔው ነኝ፣ አልዋሸውም፣ አደርጋለሁ ሲለው አብርሃም እግዚአብሔርን አመነ። ለሊት እኮ ነው ያመነው። በህልሙ ሙሉ ነው የሚያምነው። አንዳንድ እኮ ቆሙ ይከብደዋል። አብርሃም ሌሊት በራይ አመነ ልና ጽድቅም ሆኖ ተቆጠረለት። እምነት አካባቢን መካድ አደለም። እምነት የሆን አደለሁም ብሎ መካድ አደለም ነው። እግዚአብሔር በዚህ ጉዳይ ላይ ኃይሉን ያሳያል ነው። እግዚአብሔር ጣልቃ ገብቶ ታምር ይሰራል። እኔ አርጅቻለሁ፣ ሠራም አርጅታለች። አዎ በእኛ ቤት ውስጥ በማይሆን መንገድ ሊሆን አይችልም በተባለ መንገድ እግዚአብሔር መጥቶ ልጅ ይሰጠናል። እምነት ነገሩን ክደ ሳይሆን እላዩ ላይ እግዚአብሔር ኢንፍሉዌንስ ያደርገዋል መለኮት ኢንተርቬን ያደርጋል፣ ነው እምነት። አብርሃም እግዚአብሔርን አመነ ምን ብሎ ይኸው፣ አይሆንም፣ አይቻልም። ትክክል ነው፣ ተፈጥሮ አይቻልም ሲል ተፈጥሮ እየዋሻ አይደለም፣ እውነቱን ነው። ናቹራሊ ህጉን የሰጠው እግዚአብሔር ነው። አርባ አምስት ምናን አካባቢ ሜኖፖዛል ኦፍ ኮርስ ሳራስ ዘጠና አካባቢነት ድብል አይታሰብም ነው ተፈጥሮ የሰፈሩ ሰው ቢመጣ ባይዘ ሰው ሚለኝን አልሰማምን ምን አንዳትሉ እውነታቸውን ነው ውሸትን ነው ባከኔ አንተ ምትሮ አልቀበለው እውነቱን ኖ ነው። አብርሃም አርጅታል፣ እናት ሰራም ማርጅተዋል የምን ልጅ ነው ሲል እውነታቸውን ነው። በቃ ያው ለያ በስራ ይመጣል እስማኤል። ይሄኛው በእምነትና በጸጋም ይመጣ ነው። በእምነትና በጸጋም ይመጣ ሁሌ ከሰው አቅም በላይ ነው። ልክ እንደ ሳልቬሽን ነው። የጸጋው የመሲሁ ግንድ ይሄኛው ከእናንተ ውጭ ጸጋ ነው። ፍሪ ጊፍት ነው። በእምነት ነው። ያኛውስ የስራ ነው። የልፋት ነው። አይወርስም ያኛው እምን አብርሃም እምን ከዛ እግዚአብሔር መጣ። ኪዳን እናደርጋለሁ እቺ መሃለዋን ኪዳን እናደርግና እኔ እምልልሃለሁ ኪዳን እናደርጋለሁ ነገ ጠዋት ተዘጋጅ ተጠብቀኝ፣ ነው እመጣለሁ። እኔ እኮ እግዚአብሔር እኮ የሚቀርበኝ ጠዋት እመጣለሁ። እንግዲህ እግዚአብሔር ጠዋት ካለ እሱ አይመሽበትም፣ አይነጋበትም። እሱ ጋር ሌሊት የለም ታውቃላችሁ። እሱ ጠዋት ሲል እኮ ለሌሊት ሊመጣ ይችላል። እሱ ጠዋት ባለበት ሰዓት ከመጣ እግዚአብሔር፣ ሌሊት ከመጣ ጠዋት እሱ ነው እመጣው ሂዱ አላችሁነ ጴጥሮስን። እሺ አሉ ይመጥ ግን ከማጋ ይመጣል አሉ የሚል ቃል አለ። ባይዘው እንደዚህ ባይናቸው ሲፈልጉ ምንም ታንኳኩ የለም ሲሄዱ መጣው ብሏል። አይቀርም አይቀርም። አንተ መንገድ አታበጅለት። መሳፈሪያ ያ ልሰጠው ነው እንዴ እንዲህ በባህርና በሌሊት የሚመጣ አምላክ በወጅብና በአውሎ ነፋስ መካከል አሁን በወጀብና በአውሎ ነፋስ ማለት በቶርኔዶ ውስጥ ከተማ ጥርቅ የሚያደርግ ከተማ የሚጠርግ ቶርኔዶ መሃል አሁ እግዚአብሔር ይመጣል። እንደዚህ ይጠራል አይደናቀፍም። ታውቃለህ ንፋሱ ልብሱን አይገልጥበት ቀጥ ብሎ ነው ይመጣ እና ይምጣ አይምጣ እንደውም እነሱ ኮ እየሄዱ እያለ አይደለም ይለው እመጣለሁ ብሎን አለው ብለው እየጠበቁ እያለ አውሎ ነፋስ ተነስቶ ሲያሰቃያቸው እየተራመደ ሲመጣ መጀመሪያ ፕሮብሌሙ ናቹራል ነበር፣ አይደል? አሁን ስፒሪቹዋል ሆነ። ምትሃት ፈሪሳውያን ድሮ ሲያስተምሯቸው ሌሊት ሌሊት ባህር ላይ አጋንንቶች ይመጣሉ የሚል ትምህርት አስተምረዋል። በጌታ ሳይሆኑ የሰሙት ትምህርት ትዛላቸው ላ መጣ፣ በቃ አስበላን ይሄ ሰውዬ ዛሬ ሂዱ ስለ እኔ። ድሮም አልተሰማኝም ቀልቤ፣ ገና መንፈስ ቅዱስ ሳልተሞሉም ቀልብ ምናምን ነው እና የ ይዞየ በ ን የሆነ ሰው እዛ አገልግሎት ይዞት ለሆነ ሰው እየጸልየ ነው። ምክንያቱም ህዝቡን እያሰናበተ ነው። እነሱን ሂዱ ያለው፣ በቃ የሆነ ሰው ይዞት በቃ እዛ ዴሊቨራንስ ላይ ነው። ረስቶናል ሲሉ፣ በጣም ምትሃት ያዩ መሰላቸ፣ ይላል ምትሃት ነው። እርግጠኛ ነ ጴጥሮስ ነው ሊል የሚችለው ቶሎ ቶሎ የሚያመልጠው እሱ ነው ያለ። በቃ ምታት ያው ያው ምታት ምታት መናፍስት መለየት አልተሰጠማ ገና። ነክተ ነው የምታረጋግጠው ያኔ ምክንያቱም እሱ እየመጣ እያለ ምታት ነው ሲሉ ምንድን ነው ያለው ጌታ ወይ ምክንያቱም ትንሽ ከቆየ ብዙ የስህተት ትምህርት ድራይቭ ሊያደርጉ ነው። ስለዚህ ቶሎ ብሎ እኔ ነኝ እኔ ነኝ። ከዛ ይኸው ጴጥሮስ እንደ ጌታ ነው አንተ ከሆንክ ጥራኝ። ደና እየመጣ የነበረው ጌታ ቆመ። ደና እየመጣ ቆመ እና አለም እዛዚህ ነው ና ሲለው ተነሳ። በቃ ጠርቶኛል መሄዴ ነው፣ ጠብቆኛል። እኛ መስመጡን ስለምናነብ እንጂ ረጅሙ ክሄዷል። አትቸኩል፣ ምክንያቱም መታህትስ ቢሆን አረጌታዬ ነው አውቀዋለሁ ድምፁን ጉዞ መጀመሪያው መሀል ላይ ያው እንደምታቁት ማወቁን የጎዳው አሳጥ ማጃ አይደል ውሃ ያውቃል። ውሃ ማወቁ እውቀቱ ላይ ሪስክ ነው። እውቀት ከሌለ እማያቅ ማወቅ አይደል የሚያሰቃየ ሞት እንዳለ ታውቃለህ። እማደፍረው ለዛ እኮ እማያቅስ ይህ ደፋርና ምን አለማወቅ ነው። እና ማቴዎሱ ቢሆን ባይዘው አይሰምጥም። ቀራጭ ኗ ሱ ሳንቲም ነው የሚያውቀው ውሃ ያውቅ መሬት ነው ማለት ነው ብለው ዝም ብሎ ነው የሚሄደው ይዘው ይሄ ስ ውሃ እንደሚያሰምጥ ያውቃል። ትዝ ሲለው ማዕበል ነው ምንድነው፣ ምን ነክቶ ይለው ራስ ጥልቅ ሲል ኡዋለ ጮሃ ጌታ ወይ ተፈው ናም ሲል መጣ አውጣ አለ። በምን ትመጣለህ ብለን ፈርተን ነበር እየተራመድክ መጣ። ኢየሱስ እናንተ ቤት በተለየ መንገድ ይገለጣል። እና አብርሃምን ኪዳን እናርጋለሁ እሻለ አብርሃም፣ አዘጋጅ አለው። መስዋዕቱን እንደረደረ፣ አስተካከል ፕሮሚስ አድርጎለታል። ፕሮሚሱን የሚጠብቅ አምላክ ነው። ቀን ቀን በአሸዋ ይቆጥራል፣ ሌሊት ሌሊት ደግሞ ኮከብ ይቆጥራል። ይህንን እፈጽማለሁ። ለዚህ ማረጋገጫ እንዲሆን እና መስዋዕት አርግ፣ አስተካክልልኝ ከዛ ኔ እመጣለሁ። እኔ እናንተ ኪዳን እናረጋለን ሁለታችን። እሻለ አብርሃም አዘጋጀ። ዋኖሱን ምኑን ምኑን እኩል እኩል ከፍሎ እግዚአብሔርን ቀኑን ሙሉ ጠበቀው የሚል ቃል አለ። ቀኑን ሙሉ ቁጭ ብሎ ጠበቀ ይላል። አብርሃም ሰው ቢጠራው ቢቀጥረው አ ቀጠሮ አለኝ ነው። ሌላ ቀጠሮ፣ ከማን ጋር? ከአምላኬ ጋር። እግዚአብሔርን የሚያውቀው አብርሃም ብቻ ነው። እግዚአብሔርን ማን ያውቃል በዛ ዘመን? እግዚአብሔር ነው አምላክ። ጉባኤው ደግሞ አብርሃምና ሳራ ናቸው። አብርሃም ቁጭ ብሎ ያህዌን ጠበቃለሁ። ይመጣል አምላክ? አዎ ይመጣል። መሸ ይላል። አሞሮች መጡ ይላል። አሞሮች እያባረረ ጠበቀው። እግዚአብሔርም አብርሃም ላይ እንቅልፍ ጣለበት ይተኛል ብሎ ቢጠብቀው ቢጠብቀው ሰውየው ይተኛ ነው ኪዳን እናደርግ ሲለው አብርሃም ከእግዚአብሔር ጋር ኪዳን ሊያደርግ ከዛ አብርሃም ላይ እግዚአብሔር እንቅልፍ ጥሎ አስተኛው አስተኝቶት አብርሃም ሲተኛ እግዚአብሔር ኪዳን አድርጎ ሄደ ከዛ አብርሃም ጠዋት ብድግ አለ ብድግ ብሎ ሲያይ ኦልሬዲ እግዚአብሔር ኪዳን አድርጎ ሄዷል እግዚአብሔር ሆይ አብረን ነው የምናደረገው አላልከኝም? ሆይ ሲለው ለዚህ ኪዳን እኔ ብቻ የታመንኩ ነኝ። ነገ አብርሃም ሊያፈርስ ይችላላ። ቢያፈርስ እንደ ተሰነጠቁት ዋኖሶች ልሰንጠቅ ነዋ። እግዚአብሔር ለምን አብርሃም ይሰነጠቅበታል? በቃ አንተተኛ አለው እኔ አርጌ አልፌአለዋ። ለዚህ እስከ መጨረሻ እኔ የታመንኩ ነኝ። እኔ ተስፋ ቃል ወራሽ ተብዬ ተጠርቻለሁ። እግዚአብሔር ስለሚሰጠኝ ልጅ አደለም የሚያወራው፣ በክርስቶስ ኢየሱስ በኩል ስለማገኘው ዘላለማዊ ረፍት ነው የሚያወራው። ታትሟል። አንድ ተስፋ ኔ ያለን ወደ እርሱ ለሸሸን ለኛ፣ አንድ ተስፋ ኔ ያለን ምንም መሄጃ ለሌለ ለኛ ወደ ሱ ለሸሸን። ከማንም ሸሸው፣ ከዓለም ከሰይጣን ከሚጓጓ ላክብርህ ከሚልህ እኮ ነው የምትሸሸው። ከኢየሱስ ውጭ ክብር የለም። ሊሾም ከሚፈልገው እኮ ነው የምትሸሸው። ከመከራ ብቻ እኮ አይደለም። በጣም ሊያነግሱት ሲፈልጉ ኮኖ ጥሏቸው የሚሄደው ሊያከብሯቸው ሲሞክሩ ኮኖ ትቷቸው የሚሄዱት። ክብርን መሬት ላይ ዲፋይን አናረገውም። ክብር ሰማይ ነው የሚተረጎመው። ቆንጆ ጨርቅ መልበስና ጥሩ አይነት ቤት ውስጥ መኖር አይደለም ክብር። ክብር ከኢየሱስ ጋር መኖር ነው። በቃ ወደሱ ሸሽተናል እኛ። ለእኛ ለሸሸን አዎ፣ ተስፋ አለ እንሄዳለን። ሌላ ተስፋ የለን። ዘግታ አንፈልግም። ፐርሰና እኔ አልፈልግም፣ አልፈልግም። መሬት ላይ ምን ታረገዋለህ? ብራዘር፣ አይዞ የሚል ሰው የራሱ አይዞ የሚሉ ያስፈልገዋል። እግዚአብሔር ብቻ ነው መሸሸጊያ። እግዚአብሔር ብቻ ነው የዘላለም ዋስትና ወደ ላይ ኢየሱስ ቀድሞ ወደ ገባባት ወደዚያች ወደ ተጠበቀችልን ርስ መልህቃችን ተልኳል። እዛ ውስጥ ነው ያለው። መሬት ላይ ምንም አይነት ተርሞይል ቢፈጠር አንናወጥም። አይ መርከብ ባህር መሃል ወደ መሬት ልኮ መልህቁ መሬት ከነከሰለት እንደማይናወጥ እሚመጣው ነገር እንደማያሰጋው መልህቃችን ሰማይ ቆየን ከላከን ነፍሳችን ነው መልህቅ አላት። ኢየሱስ ጋር ይዞናል። የኔ ናቸው ይላል ሰይጣን ዓለምን ሲበጠብጥ አይበጠብጥም አንተን። የጌታ ነው ይላል፣ ያውቃል። የማንንም መርከብ ሲሰብር ያንተን አይነካውም። መርከባችን ኢየሱስ ነው። ተገን አለን። ታውቃለህ፣ ታላቅ ወንድም አለን፣ ኢየሱስ ይባላል። ወንድሞቼ መሬት ላይ ባሉ በአንዳንድ ነገሮች ልባችሁ እንዳይወሰድ፣ መልህቅ፣ የነፍስ መልህቅ እዛ ትከሉት። እንደዚህ እንደዚህ የፈለገ የናወጥ የእናንተ የተረጋገጠ ነው።